በየጊዜው ከተመልካቾች ከሚላኩልኝና ውስጤን ከነኩኝ ሀሳቦች መካከል አንደኛውን ነው። እናመሰግናለን ወንድማችን። እኔ የገበሬ ልጅ ነኝ ያለው ስደት ነው። አሁን ግን ወደ ሀገሬ ገብቼ ወደ ግብርና ስራ ልገባ እያሰብኩ ነው። ስደት ወያ የሞላ እድሜ ልጨርሰው ነው። አንድ ልጅ እንኳን ሳልወልድ የ28 ዓመት ሞላኝ። 16 ዓመት ሳይሞላኝ ነው ስደትን የጀመርኩት። ልክም ብሎኛል ክዳነ ምሕረትን። አሁንስ በርካቶች ወደ ሀገራቸው ተመልሶ በግብርና ስራ ለመሰማራት ህልም እንዳላቸው እየነገሩን ይገኛሉ። ግን አስቀድመው ማወቅ ያለባቸው ቅድመ ሁኔታዎች ምንድን ናቸው? ሰላም ቤተሰቦች እና ተመልካቾች፣ በተለያዩ የዓለም ክፍሎች የሚገኙ ተመልካቾች የማቀርባቸውን የግብርና ምርት ተሞክሮዎችን ካዩ በኋላ የሚያደርሱኝ ተስፋ ሰጪና አነቃቂ መልእክቶችን ስመለከት አብዛኛዎቹ ሰዎች ወደ ሀገራቸው ተመልሰው ገና ባልተነካው የሀገራችን የግብርና ዘርፍ በመሰማራት ስኬታማ ለመሆን ከፍተኛ ጉጉትና ፍላጎት አላቸው። ሰዎቹ በዘርፉ ተሰማርተው ስኬታማ ለመሆን ምን ያክል እንደጓጉ ከቃላቶቻቸውና በቪዲዮ ከሚልኩልኝ ድምጻቸው መረዳት ችያለሁ። ከገፊ ምክንያቶቻቸው መካከል የተሰደዱበት ሀገር የኑሮ ሁኔታ ከሀገራቸው ከመውጣታቸው በፊት እንዳሰቡት አለመሆን ይጠቀሳል። የእነዚህ ወገኖች ሀሳብ እኔንም ይበልጥ እንድነካካ ቁጭት እንዲያድርብኝና በዚህ ዘርፍ ላይ ከአሁኑ የበለጠ ጠንክሬ እንድሰራ ጉልበት እየሆነኝ ይገኛል። በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ሌሎች ወገኖችም ባላቸው አቅም በግብርናው ዘርፍ በመሰማራት ትርፋማ እንደሚሆኑ አልጠራጠርም። እነዚህ ወገኖች ወደ ስራው ከመግባታቸው በፊት በቪዲዮ ውስጥ የቀረቡትን አንዳንድ ወሳኝ ቅድመ ዝግጅቶችን አውቀው ሥራውን መጀመር ይጠበቅባቸዋል። ግብርና ምግብ ከማቅረብ የሥራ ዕድል ከመፍጠርና ከፍተኛ ገቢን ከማመንጨት ባለፈ በዘርፉ የተሰማሩ ሰዎችን መንፈስ በማደስ ከጭንቀት ነፃ ያደርጋቸዋል። ግብርና የአካል እንቅስቃሴ የሚጠይቅ ሥራ እንደመሆኑ መጠን በዘርፉ የተሰማሩ ሰዎች ለተለያዩ በሽታዎች የመጋለጥ ዕድላቸው ዝቅተኛ ነው። በተለያዩ ያደጉ በሚባሉ አህጉራት ለምሳሌ በአውሮፓ፣ በሰሜን አሜሪካ፣ በአውስትራሊያ እንደዚሁም በአረብ ሀገራት ለበርካታ ዓመታት አንዳንዶች ውስጥ ከ31 ዓመታት በስደት የኖሩ ኢንጂነሮች፣ ዶክተሮች፣ የአይቲ ባለሙያዎች፣ ሳይንቲስቶች ወዘተ የስደትን ኑሮ እርግፍ አድርገው በመተው ወደ ትውልድ ሀገራቸው ተመልሰው በተለያዩ የግብርና ዘርፎች ለምሳሌ በዳልጋ ከብቶች እርባታ፣ በፍየልና በበግ እርባታ በዶሮ እርባታ እና በሰፋፊ የእርሻ ልማቶች ላይ ተሰማርተዋል። እነዚህ ሰዎች ለመቁጠር የሚታክቱ እንስሳትን በእርሻ መሬቶቻቸው ውስጥ ከሰራተኞቻቸው ጋር ሆነው ሲንከባከቡ እጅግ በጣም ያነቃቃሉ። በዚህ ረገድ የኬንያ፣ የዩጋንዳ፣ የታንዛኒያ፣ የዚምባብዌ እና የደቡብ ሱዳን ዜጎች ተጠቃሽ ናቸው። ከእነዚህ ሰዎች አጓጊና አስተማሪ ተሞክሮ የበለጠ ለመማር ከፈለጉ ወደ ማያ የሚባለውን ታዋቂና ተጽዕኖ ፈጣሪ የዩቲዩብ ቻናል መመልከት ጠቃሚ ይሆናል በስደት የሚገኙ እና በዘርፉ ኢንቨስት እያደረጉ እንደዚሁም ኢንቨስት ለማድረግ እያሰቡ ያሉ ወገኖችን በተመለከተ አንደኛ የራሳቸው መሬት እያላቸው የተሰደዱና አሁን ተመልሶ በግብርና የተሰማሩና ለመሰማራት የወሰኑ ሁለተኛ የገበሬ ልጆች የነበሩና የተሰደዱ ነገር ግን አሁን ወደ ሀገራቸው ተመልሰው ከቤተሰቦቻቸው ጋር የግብርና ስራ የሚሰሩና ለመስራት የወሰኑ ሶስተኛ ካሉበት የስደት ሀገር ሆነው ለዘመዶቻቸው ብር እየላኩ እዚህ ካሉት ቤተሰቦቻቸው ጋር የግብርና ስራን መስራት የጀመሩ ፣ አራተኛ መሬት ሳይኖራቸው የተሰደዱ ነገር ግን ወደ ሀገራቸው ተመልሰው በግብርና ለመሰማራት የወሰኑ ናቸው። የራሳቸውንም ይሆኑ የቤተሰባቸውን መሬት መጠቀም የሚችሉ ሰዎች ምናልባት ወደፊት ስራውን ለማስፋት ካልሆነ በቀር የመሬት አቅርቦት ችግር አያሳስባቸውም። እንደሚታወቀው እዚህ ሀገር መሬት የመንግስት ንብረት ስለሆነ መሬት ገዝቶ መጠቀም አይቻልም። ስለዚህ መሬት የሌላቸው ሰዎች በጥናት ላይ የተመሰረቱ የተለያዩ ዘዴዎችን በመጠቀም መሬት በማግኘት ወደ ስራው ሊገቡ ይችላሉ። መሬት ከመንግስት ወይንም ከግለሰብ በመከራየት፣ ተደራጅቶ መሬት በማግኘት፣ ሼድ በመከራየትና ትርፍ ጋር አድርጎ የእኩል መስራት አማራጮች ናቸው። እነዚህ ወገኖች ወደ ግብርና ስራ ከመግባታቸው በፊት ግምት ውስጥ ማስገባት ካለባቸው ጉዳዮች መካከል ዋና ዋናዎቹ የሚከተሉት ናቸው። አንደኛ ሀገሪቱ የምትከተለውን የግብርና ኢንቨስትመንት ፖሊሲዎችና ስትራቴጂዎች ማወቅና በዚያ አግባብ መንቀሳቀስ። የሀገሪቱን የግብርና ፖሊሲና ስትራቴጂ ማወቅና በዚያው አግባብ ስራችንን መስራት ከተጠያቂነት ከማዳኑም በላይ ከመንግስት የተለያዩ ድጋፎችን የምናገኝበትን አቅጣጫ ሊያሳየን ይችላል ለምሳሌ ከግብር ስርዓት ከመሬት አቅርቦት ከሰው ጤና እና የአካባቢ ጥበቃ ወዘተ አንፃር ያሉ ፖሊሲዎችና ስትራቴጂዎች ይጠቀሳሉ ሁለተኛ የስራ ፈቃድ ማግኘት ከሚመለከተው የመንግስት ተቋም አስቀድሞ የስራ ፈቃድ ማግኘት ይገባል ሶስተኛ መሬት የሌላቸው መሬት የሚያገኙበትን መንገድ ማመቻቸት መሬት ወሳኝና መሰረታዊ ግብዓት ስለሆነ ከመሬት አቅርቦት ጋር ያሉ ክፍተቶችን ቀደም ብሎ መድፈን ተገቢ ነው። አራተኛ ቅድመ ስልጠናና የምክር አገልግሎት ማግኘት፣ ስልጠናና የምክር አገልግሎት ለስራው እንደ ጀርባ አጥንት ይቆጠራሉ። አምስተኛ ነባራዊ ሁኔታዎችን ግምት ውስጥ ባስገቡ ዘመናዊ ቴክኖሎጂዎች ስራውን ማገዝ፣ የምንጠቀማቸው ቴክኖሎጂዎች ስራው የሚሰራበትን አካባቢ ነባራዊ ሁኔታ ተላምዶ በዘላቂነት ምርታማ ሊሆኑ የሚችሉ መሆን አለባቸው። ለምሳሌ ሰብሎችን ዝናብ አጠር አካባቢ ምናምርት ከሆነ የዝናብ እጥረት የሚያስከትለውን የእርጥበት ማነስ በመቋቋም በአነስተኛ እርጥበት ምርታማ መሆን የሚችሉ የሰብል ዝርያዎችን መጠቀም ጥያቄ ውስጥ የሚገባ ጉዳይ አይሆንም። ስድስተኛ የአካባቢ ነባራዊ ሁኔታ ጥናት ማጥናት መለስተኛ የሆነ ጥናት ወይም የዳሰሳ ጥናት ማድረግ ይጠቅማል። ለምሳሌ የግብአት አቅርቦትን በተመለከተ የምንፈልገውን አይነት ግብዓት በብዛትና በጥራት በፈለግነው ጊዜ ማግኘት አለማግኘታችንን ቀድመን ማወቅ ለምሳሌ የሰብል ምርት ዘር ወይንም የወተት ላሞች ምርት ዝርያን በፈለግነው ብዛትና ጊዜ ማግኘት አለብን። የምርት መሸጫ ገበያን በተመለከተ ያመረትነው ምርት ወዲያአሁኑ ሳይበላሽ ለገበያ ቀርቦ በተመጣጣኝ ዋጋ መሸጥ አለበት። የግብርና ምርቶች የተመርጡ በቆዩ በተፈጥሯቸው የመበላሸት እድላቸው ከፍተኛ ስለሆነ ወዲያውኑ ለተጠቃሚ መድረስ አለባቸው። ይህ ካልሆነ ግን በማቀዝቀዣ ውስጥ ማስቀመጥ እንደዚሁም የሸልፍ ላይፋቸውን ለማራዘም ወይንም ሳይበላሹ እንዲቆዩ ለማድረግ ምርቶቹን አቀነባብሮ ማስቀመጥና የተሻለ ገበያ ሁኔታ ሲኖር መሸጥ ይገባል። የመጓጓዣ መሰረተ ልማቶችን በተመለከተ አካባቢው ዓመቱን በሙሉ በጋ ከክረምት ግብዓቶችን ለማስገባት እና ምርትን ለማስወጣት ለተሽከርካሪዎች እንቅስቃሴ የምቹ መሆን አለበት። የእንስሳት ሕክምና ተቋማትን በተመለከተ እንስሳት እርባታ ላይ ለሚሰማሩ አርቢዎች የእንስሳት ሕክምና ማዕከላት በቅርበት ቢኖሩ ተመራጭ ነው። በፋርማችን በቅርብ ርቀት የእንስሳት ሕክምና መስጫ ተቋም ቢኖር ይመረታል። ብዙ ፋርሞችን ስጎበኝ እንዳየሁት ከሆነ የሕክምና መስጫ ተቋማቱ በቅርብ ስለማይገኙ አላስፈላጊ ወጪ በማውጣት ከርቀት የእንስሳት ሐኪሞችን የመጠቀም አጋጣሚዎች አሉ። የውሃና የኤሌክትሪክ አገልግሎትን በተመለከተ ውሃና ኤሌክትሪክ ለአሰብነው ፕሮጀክት የጀርባ አጥንት ተደርገው ይወሰዳሉ። የውሃ መሰረተ ልማት የሌለበት አካባቢ ከሆነ ወንዞች ያሉበት ወይንም በጥቂት ሜትሮች የውሃ ጉድጓድ ቆፍረን ውሃ ማግኘት የምንችልባቸው አካባቢዎች ቢሆኑ ተመራጭ ይሆናል። በአካባቢው የኤሌክትሪክ መሰረተ ልማት ከሌለ የሶር ላር ኃይል ለመጠቀም መሞከርና በሂደት የባዮጋዝ የኃይል ማመንጫን በመገንባት ለፋርማችን የሚፈልገውን የኃይል አቅርቦት መጠን ማሳደግና ዘላቂ ማድረግ እንችላለን። ሰላምና ጸጥታን በተመለከተ የሰላምና የጸጥታ ችግር ባለባቸው አካባቢዎች ፕሮጀክቱ መጀመር አዋጭነት አይኖረውም። ሰባተኛ ቢዝነስ ፕላን ማዘጋጀት ግልጽ፣ ቀላል ሊያሰራና እኛ ልንቆጣጠረው የምንችለው አይነት የቢዝነስ ፕላን ሊኖረን ይገባል። ቢዝነስ ፕላኑ ዓላማና ግብ፣ የሚከናወኑ ዝርዝር ተግባራት፣ የወጪና የትርፍ ትንተና፣ የሥራ ሂደቶች፣ አስተዳደራዊ ጉዳዮች፣ እጥረቶች እና ዕድሎች፣ የነባራዊ ሁኔታዊ ትንተና ወዘተን በአካተተ መልኩ ሊዘጋጅ ይገባል። ስምንተኛ ሥራውን እና ንብረታችንን በቅርበት መከታተል የክትትልና የቁጥጥር ስርዓት መዘርጋት አለብን። በዚህም ስራውንና ንብረታችንን በቅርበት መከታተል ይገባል። ሁሉንም የቅርብ ሰውና ዘመድ መውቀስ ባይቻልም፣ አንዳንዴ በቅርብ ሰዎችና በዘመዶቻችን ላይ ሙሉ ኃላፊነት መስጠት ዋጋ ሊያስከፍለን ይችላል። ለምሳሌ አረብ ሀገር በስደት ያለች እህታችን አሳዛኝ ታሪክ ይህን ያሳያል። እንዲህም ብላ ጽፋልኛለች። አሁን አንተ የተናገርከው አይነት ህይወት ውስጥ ነው ያለሁት ውስጥ ታዋቂ የሆነ ሰው ንብረት ወርሶ የአሁን ልጆችን በትኜ እነሱን ለማሳደግ በስደት እገኛለሁ። አልሐምዱሊላህ እያለቀስኩ ነው ትላለች። እጅግ በጣም ያሳዝናል። በተለያዩ የዓለም ሀገራት በተለይም በአረብ ሀገራት የሚገኙ ወገኖች በግብርናው ዘርፍ ለመሰማራት እንደሚፈልጉ በየጊዜው ከሚልኩልኝ ሀሳብ አስተያየትና ጥያቄ ለመረዳት ችያለሁ። እነዚህ ወገኖች አላማቸውን ማሳካት እንዲችሉ በየደረጃው የሚገኙ የሚመለከታቸው አካላት ድጋፍ ቢያደርግላቸው ጥሩ ይሆናል። ሌሎች ወገኖችም ግብርና ዘርፈ ብዙ ጠቀሜታ እንዳለው በመረዳት በውጭ ሀገር ያካበቱትን ሀብትና እውቀት ወደ ሀገራቸው በማምጣት በግብርናው ዘርፍ በመሰማራት ለራሳቸው ከማትረፍ ባለፈ የእነርሱን ድጋፍ ለሚሹ በርካታ ወገኖችና ለሀገራቸው በመጥቀም ዘላለማዊ ሐውልት ማቆም ጥበብ ነው። የእናንተ ተሞክሮ እንደናንተው ውጭ ሀገር በስደት ላሉና ወደ ሀገራቸው ተመልሶ በዘርፉን በስተ ማድረግ የሚፈልጉ ወገኖች በጣም ጠቃሚ እንደሆነ ይሰማኛል። በተለይ ስራውን የጀመራችሁ ወገኖች ልምዳችሁ ለሌሎች ወገኖች ብታካፍሉ በጣም ጠቃሚ እንደሆነ አምናለሁ። ስለዚህ አድራሻችሁን ብትልኩልኝ ወይም ብትጽፉልኝ የእናንተን ተሞክሮ ለሌሎች ወገኖች ለማጋራት ዝግጁ ነኝ። ሰብስክራይብ፣ ላይክና እና ሼር ማድረግ አይርሱ። አመሰግናለሁ።